ዜና ይስጥልን። ከ1888 የዕለቱን መረጃዎችን ይዘን መጥተናል። በመጀመሪያም ዋና ዋናዎቹን የግለሰቦችን ንብረት ሲዘርፍ በነበረ የብልጽግና ሰራዊት ላይ እርምጃ ተወሰደ። ወሎ ቤተ አማራ ጠቅላይ ግዛት እዝ በምክክር ኮሚሽኑ ጉባኤ ላይ የተሳተፉ አካላትን በቁጥጥር ስር ማዋል ጀምሯል። ባህር ዳር ብርጌድን ለማፈን በአምስት አቅጣጫ የመጣው የጠላት ኃይል አልሳካ ብሎ ሲመለስ ንጹሃንን በመንገድ ላይ ጨፈጨፈ። የአማራ ፋኖ በጎጃም የሀዘን መግለጫ አውጥተዋል። ወደ ዝርዝሩ እናልፋለን። የግለሰቦችን ንብረት ሲዘርፍ በነበር የብልጽግና ሰራዊት ላይ እርምጃ ተወሰደ። የአማራን ሕዝብ ማህበራዊ ምስቅልቅል ውስጥ ለማስገባት ያለውን አቅም በሙሉ ተጠቅሞ ቢገባም ሽንፈት እየደረሰበት የሚገኘው የብልጽግና አገዛዝ የግለሰቦችን ንብረት የመዝረፍ ስምሪት ገብቷል። ዝርፊያ የለመደው የብልጽግና አገዛዝ የተለመደውን ድርጊት ለመፈጸም ሲንቀሳቀስ እርምጃ ተወስዶበታል። ወራሪው የብልጽግና ሰራዊት መነሻዋን ሸዋሮቢት አድርጎ ሰባት ኦራር ወደ አርማንያ ሲያንቀሳቀስ ከሸዋሮቢት ከተማ በቅርብ ርቀት ላይ የሚገኘው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስቻለው ደሴ ክፍለ ጦር አራተኛ ሻለቃና በአካባቢው የሚገኙ የአባት አርበኞች የጠላት ብልጽግናን ጦር አራግፈውታል። የግለሰቦችን ንብረት እያጠና የሚዘርፈው የብልጽግና ወራሪ ሰራዊት ባለፈው ሳምንት በአርማንያ ታዳጊ ከተማ የግለሰቦችን ንብረትና 4500 ሊትር ቤንዚን ዘርፎ መሄዱን ማህበረሰቡ ለጠቅላይ ግዛት እዙ ባሳወቀው መሰረት ለተመሳሳይ ድርጊት ህዝቡን ለመዝረፍ የመጣው ሰባት ኦራል ወራሪ ሰራዊት በአስቻለው ደሴ አራተኛ ሻለቃና በአካባቢው ባሉ የአባት አርበኛ ተገርፎ ወደ ሙትና ቁስለኛ ሲሆን፣ ሁለት ኦራል ደግሞ ከጥቅም ውጭ ሆነዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ክፍል የፋኖን መመሪያ የጣሱ ግለሰቦች በቁጥጥር ስር ዋሉ። እነዚህ ግለሰቦች ፋኖ ያስተላለፈውን መመሪያ ከመጣሳቸውም ባሻገር ፋኖ እያደረገ ያለውን የህልውና ትግል ዋጋ በሚያሳንስ መልኩ የወንበዴውን ብልጽግና አገዛዝ ዕድሜ ለማራዘም በተቋቋመው የምክክር ኮሚሽን በመሳተፍ እና በድብቅ ተልዕኮ አንግበው ሲመለሱ በወሎ ቤተ አማራ ጠቅላይ ግዛት እዝ በቁጥጥር ስር ውለዋል። በቁጥጥር ስር ከዋሉት ግለሰቦች ለማወቅ እንደተቻለው ይህ የምክክር ኮሚሽን የሚባለው ለሚፈልገው ዓላማ የመለመላቸው ግለሰቦች እንደየደረጃቸው ከፍተኛ ገንዘብ እንደሚከፍላቸውም ለማወቅ ተችሏል። በዚህ መሰረት ለሁሉም ተሳታፊዎች ከኮምቦልቻ እስከ ባህር ዳር እና ላሊበላ ድረስ የደርሶ መልስ የአውሮፕላን ቲኬት፣ በተጨማሪ ከካቢኔ ለተመለመሉ ከፍተኛ አመራሮች ለእያንዳንዳቸው 50 ሺህ ብር ሲከፈላቸው ከተለያዩ ሴክተሮች ለተመለመሉ ግለሰቦች ደግሞ 13 ሺህ ብር በመክፈል የአገዛዙን ተልዕኮ እንዲያስፈጽሙ መመሪያ እንደወረደላቸውም ታውቋል። ወሎ ቤተ አማራ ጠቅላይ ግዛት እዝ ከመምህራን ለምክክር ኮሚሽን ተመርጬ ተደወለልኝ። ሲደወል ከፋኖ ፍቃድን ጠይቆ ስንል ይ ፍቃድ እንኳን አትጠይቁ፣ ለማንም ሰው ሳታማክሩ ቀጥታ ጋሸናኑ ተባል። ከጋሸና በመከላከያ ታጅበን ላሊበላ፣ ከላሊበላ ኤርፖርት ባህርዳር እዛ ባህርዳር ላይ ያው ለፋኖም ይሁን ለምን ትርጉሙን አላወቅነውም ውይይት አካሄደን መተናል። ስንመጣም በዛው ፕሮሰስ ከአጋጣሚ እኛ ከኮምበልሻ ከባህር ዳር ኮምበልሻ ነው ከባህር ዳር ኮምበልሻ ስንመጣ አየር ማረፊያው አረፍን፣ ደሴ አደርን። ከደሴ ስንመጣ ዳውንት ወረዳ ስንገባ የዳውንት ፋኖ በቁጥጥር ስራ ውሎን ያው አሁንም በእስር ቤት እንገኛለን። አመሰግናለሁ። እንደ ሁሉም በርካታ በብዙ ሺህ የሚቆጠር ህዝብ እንደሆነ እናውቃለን የተሰበሰበው እና ባህር ዳር ለዛ ሁሉ ነው የአየር ትኬት እየተከፈለ በሁሉ ቦታ የተሰራጨ ነው። አ ከመቶ አካባቢ ኃይል ተሳትፏል። እዛው ለመቶ እየተመቻቸ ራሱ ኮሚሽኑ እኛ ትኬት ብቻ ነው የተሰጠን። ስብሰባውን አካሂዶ ለእያንዳንዳችን መጨረሻ ላይ የ1300 ብር ሰጦ ከአየር ትኬት ውጭ ማለት ነው አየር ትኬት ድርሱ ምርት እንግዲህ ከባህር ዳር ኮምቦልቻ፣ ከባህር ዳር ላሊበላም ተከፍሏል ተከፍሏል ነገር ግን አብዛኛውን ሰዓት ከስምንት ቀን በላይ ስለፈጀን በግላችን ከስምንት ሺህ ብር በላይ ወጪ አድርገናል። ስለዚህ እናንተን አሁን የደወለላችሁ አካል ማን ነው? ከዚህ ሲደውልላችሁስ ምንድን ነው ብሎ ነው የነገራችሁ? ስለምንድን ነው የምትፈልጉት ነው ያላችሁ? የደወለልና የደወለልኛ አካል ለሀገራዊ ምክክር ኮሚሽን ተጠርታልና ባህር ዳርና ቶ ማለት

ባህር ዳር ብርጌድን ለማፈን በአምስት አቅጣጫ የመጣው የጠላት ኃይል አልሳካለት ብሎ ሲመለስ የጨፈጨፋቸው ንፁሀን ስም ዝርዝር ታወቀ። በዚህ መሰረት ባህር ዳር ዙሪያ ወረዳ አንደኛ ሸጋው ንግሩ ወጅር ወልደ መንታ ቀበሌ፣ ሁለተኛ ታዴ ሞኘ ወጅር ወልደ መንታ ቀበሌ፣ ሶስተኛ አወቀ ጣሰው ወጅር ወልደ መንታ ቀበሌ ዕድሜ 55 አራተኛ መንጌ ርዳው ወጅር ወልደ መንታ ቀበሌ ዕድሜ 54 አምስተኛ ጋሻ እውነቱ የግንዶ ዘመቻ ቀበሌ ዕድሜ 42 ስድስተኛ ጌጡ ጥላውን የግንድ ዘመቻ ቀበሌ ዕድሜ 42 ሰባተኛ ፋሲካው አወቀ ወጅር ወልደመንታ ቀበሌ ዕድሜ 25 ስምንተኛ ይሁን መንጌ ወጅር ወልደ መንታ ቀበሌ ዕድሜ 20 የልማና ደንሳ ወረዳ አንደኛ ምዕረቱ ቻለ አንጋር ቀበሌ ዕድሜ 30፣ ሁለተኛ አትርሴ ጉዳይ አንጋር ቀበሌ ዕድሜ 33፣ ሶስተኛ ውበት አለባቸው አንጋር ቀበሌ ዕድሜ 28፣ አራተኛ አለምነው አለህኝ አንጋር ቀበሌ ዕድሜ 35፣ አምስተኛ ብርሃኑ ነጋ አግታ ቀበሌ ዕድሜ 33፣ ስድስተኛ አለልኝ ታፈረ አግታ ቀበሌ ዕድሜ 51፣ ሰባተኛ አግታ ኢየሱስ ቤተክርስቲያን ሶስት ያብነት ተማሪዎች። እንደዚሁም ደራ ወረዳ አንደኛ ቸሬ ጌጡ ሜጮ ቀበሌ ዕድሜ 14 ሁለተኛ ተሸራሽ ዘሬ ከባድ ቁስለኛ ሜጮ ቀበሌ ዕድሜ 12 ሶስተኛ ንግሬ ሙጪ የበላቸው ከባድ ቁስለኛ ደስኳ ቀበሌ ዕድሜ 16 ሆነው ባገዛዙ በግፍ የተጨፈጨፉ ንፁሃን ሆነው ተመዝግበዋል። ከአማራ ፋኖ በጎጃም የተሰጠ የያዘን መግለጫ የአማራን ህዝብ ካልጨረስኩ እንቅልፍ አልተኛም ያለው ጨፍጫፊው የአብይ አህመድ ቡድን በምስራቅ ጎጃም ዞን እናርጅና እናውጋ ወረዳ ገደብ በተባለች አነስተኛ ከተማ ሚያዝያ 9 2017 ዓም ዓ ም ከ120 በላይ ንጹሃንን በድሮን ተጨፍጭፈዋል በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሐን የገደብ ከተማና አካባቢው ነዋሪዎች በግፍ በጅምላ ተጨፍጭፈዋል። አንደኛ፣ ለአማራ ፋኖ በጎጃም አባላትና አመራሮች በወገኖቻችን ላይ የተፈጸመውን ጅምላ የድሮን ጭፍጨፋ ድርጅታችን የአማራ ፋኖ በጎጃም ለመላው ወገናችን መጽናናትን እየተመኘ በወገናችን ላይ በደረሰው ጅምላ ጭፍጨፋ ከህዝባችን ጎን በመቆም እስከ መጨረሻው መስዋዕትነትን ለመክፈል ከመቼውም ጊዜ በላይ በተጠንቀቅ ላይ እንድትቆሙ እናሳስባለን። ሁለተኛ፣ ለመላው የአማራ ህዝብ በዛሬ 2 ሚያዝያ 9 ቀን 2017 ዓ ም በእናርጅና እናውጋ ወረዳ ገደብ ከተማ የተፈጸመው የጅምላ ድሮን ጭፍጨፋ የእያንዳንዱ አማራ ዕጣ ፋንታ መሆኑ ግልጽ ነው። በመሆኑም በቀጣይ ለምናደርገው ህዝባዊ ጥሪና የክተት አዋጅ ከዛሬ ጀምሮ እንድትዘጋጅና ይህንን ጨፍጫፊ ስርዓት ለማጥፋት የመጨረሻውን መስዋዕትነት በመክፈል ነፃነትን በክንድህና በትግልህ እንድታረጋግጥ ስንል ጥሪ እናቀርባለን። በጅምላ የተጨፈጨፉ ወገኖች የሰዎቻችንን ነፍስ በአጸደ ገነት ያኖርልን እያለን ለተጎጂ ቤተሰቦች መጽናናትን እንመኛለን። ክብር ለሰማዕታት፣ ድል ለጀግናው ህዝባችን። የአማራ ፋኖ በጎጃም የአማራ ፋኖ ህዝባዊ ድርጅት ወሎ ቤተ አማራ ጠቅላይ ግዛት እዝ መክት ኮር ሰንጥቅ ክፍለ ጦር ሁለተኛ ሻለቃ። አባት አርበኞች በወቅታዊ ጉዳዮች ላይ የግንዛቤ ማስጨበጫ በአርበኛ እያሱ እየተሰጠ ይገኛል። ሌሎች ወራሪ ውጭ በሀገር ውስጥም ሀገርን ለማፍረስ የሚሰሩትን ስርዓት ወይም ደግሞ ህዝብ ጠል ሀገር ጠል የሆኑ ሰዎች ሲሰሩ አይ አንደፈርም ብለው የሚነሳው የአማራ ህዝብ አርበኝነት ታሪክ ያለን፣ በሌላም በኩል እንደገና በሀገርም ሆነ በዓለም አቀፍ ልዩ የሆነ እውቅና ያለን ተፈጥሯዊ ጸጋ ያለን ይሄ ህዝብ በተፈጥሮ የታደለ ህዝብ። ስለዚህ ይሄ የተፈጥሮ ህግ ወይም የተፈጥሮ ሀብት ያለው ህዝብ እርባነቢስ እንዲሆን ታሪኩ እንዳይኖር ማንነት እንዳይኖሩ ልጁን በወለደበት እንዳያሳድግ ትዳር እንዳይኖር ልጁም እንዳይሰራ ተፈናቃይ እንዲሆን ተገዳይ እንዲሆን እያደረገ ቀጥሏል ማለት ነው። የፖለቲካ ክህደት ተፈጽሞብና የፖለቲካ ክህደት እንደው የሩቅ ታሪኩን ልቶ የ1965ቱን ልቶ የ1983ቱንም ልቶ የ2010ኑ ምን ልተውና 2013 ጀምሮ የህወሓትና የህወሓት ኢህአዴግና የብልጽግና ኦነግ ብልጽግና የአብይ አህመድና ደብረጽዮን የሚመራው ኃይል ውጊያ በሚያደርግበት ጊዜ ምን ያክል እንደተፋለማችሁ ልጆቻችሁን ምን ያክል እንደገበራችሁ፣ እንዲሁም በዚህ ወረዳ ላይ ይቺን ቦታ ላይ ላለማስያዝ ስንት ሰዎችን እንደገበራችሁ ታውቁታላችሁ። ይሄን አካባቢ ከዚያ በኋላ ደግሞ ያን ኃይል ይሄን እገዛ ያደረገውን ልዩ ኃይሉን አፍርሶ አብሮ የሞተውን አብሮ የተዋጋውን ህዝብ ደግሞ በምንም ተአምር መሳሪያ መታጠቅ የለብህም ብሎ ደግሞ መሳሪያ ለማስፈታት ጥረት አደረገ ከስልጣንም ሽሚያት ስልጣንም እንዳይጋራ አደረገ የአማራ ህዝብ እንደ ህዝብ የሚያነሳቸውን ጥያቄዎች ክብር አልተሰጣቸውም እነዚህ መሰረታዊ ጉዳይ የወልቃይትና የራያን የደራና የመከተል የመተከል አጠቃላይ የሸዋን ጥያቄ የህገ መንግስት ጥያቄ የመልማት ጥያቄ እንደው ገበሬው ለመሆኑ ማዳበሪያ ያስፈልገው ምርጥ ዘራ ያስፈልገው። በዚህ የግንዛቤ ማስጨበጫ መድረክ ላይ በሳል እና ተሻጋሪ ሀሳቦች የተንሸራሸሩበት ሲሆን አባት አርበኞች በልበ ሙሉነት የፋሽስቱን አብይ አህመድን ስርዓት ለአንዴና ለመጨረሻ ጊዜ በእኛ ክንድ እናጽፈዋለን። ሀገር ሰላሟን ስታጣ ሁላችንንም ይመለከተናል። በየትኛውም ቦታ በማንኛውም ጊዜ አማራ ጥል ስርዓትን ለማጥፋት ፈቃደኛ ነን፣ ዝግጁም ነን ያሉ ሲሆን ለዚህም በእያንዳንዱ ቀበሌ በአደረጃጀት ውስጥ ገብተው ራሳቸውን ንብረታቸውንና ጎረቤታቸውን ከመጠበቅ ባሻገር ጠላት ባለበት ቦታ ሁሉ ከገባበት እየገቡ አይቀጡ ቅጣት ለመቅጣት በታላቅ የሞራል ልዕልና ቃል ገብተዋል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም